ማለት አሀ ውጭም ለማለት ደርሰሽልኛል፣ አይደለም እንደ ልጅ እየጎተሽ ልታወጪ ነው። ምን አይነት እናት ነው? በእርሶ የታነጸች ቤት እንደዚህ ባታደርጊ ይገርመኝ ነበር። አይ ወይ ጉድ እኮ ነው ዘንድሮ። አንቺም ስለ ክብር ልታወሪ ባልሆነ ብቻ፣ ክብር ታውቂና ነው አንቺ ስለ ክብር የምታወሪው? ይሰሙኛል፣ እርሶም ልጆትም ገደል መግባት ይችላሉ። ደግሞ ይወቁት፣ የእርሶ ልጅ በጣም መረንና ልቅ ሴት ናት። ለነገሩ በእርሶ እጅ አልከ

ልጅ የገደለችብኝ ቤቴ ተቀብዬ እንዳሳርፈ ምን አላችሁ? ልበዛ ሲሆኝ ምን ጠበቀሽ ነው? ምን ጠበቀሽ? ጽናት ተይ፣ ክፉ ነገር አትናገር። ደግሞ ማናችንን ብንሆን አንቺ ላይ ክፉ ነገር ማድረግ አንፈልግም። ኧረ አትፈልጉም አይደለም። ፅናት ከዘጠና ሁለት የቀጠለ ሰላም የተወደዳችሁና የተከበራችሁ የቻናል ቤተሰቦች በመላው አለም ያላችሁ እንደምናላችሁልኝ እያልሁኝ ዛሬም እንግዲህ ተወዳጅ የሆነውን ድራማ የቀጠለውን እዥበጥ ቻለሁ አብራችሁ እስከ ቪዲዮ ፍጻሜ ቆዩ ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑኝ ወዳችኋለሁ ጽናት የተሰደበችው ስድብ አጥንቷን ሰርስሯት ገብቷል ንበዋ ከቅድም ቅድም ወጣሁ ገባሁ እያለ ነበረ በጣም ተጨናንቃለች በዞም ደግሞ አንድ ሴትዮ ተከበሪ ስትላትም ነበር። ሴትዮዋ ግን አንቺ ክብር የታቂና ስለ ክብር ታወሪ ያለሽ በማለትም ገለም አምጣት አለች። ከላይ ከታች በማየትም የስድብ አይነቶችን አውርዳባታለች። ጽናትም ተናዳ መረር የነቀለችና ባለየ ልጅ ናት ያለችሽ በማለትም ተናግራለች። በንግግሮቿ ግራ የተገባችው ጽናት እንደ አንቺ ትልቅና በአስተሳሰባቸው ደግሞ ትንሽ የሆኑ ብዙ ሰዎችን አቃለው በማለት ሀሳቧን ሰጣለች። እንግዲህ በዚህ ሰዓት ነበርና ሆሜና ኪራ እንዲሁም ምምሩ የመጡት በመጡት ሰዓት ይህን ንግግር ስትናገር ነበር እና ምን ሆነች ነው እንደዚህ ያደረግሽ? ቢሏትም፣ እሷ አይኗን አፍጣ ወደ ሴትየዋ ስታይ ነበር። ሴትየዋም አንገቴ እንደደፋውት እኮ ልጀን ብዬ ነው በማለት ነገሮችን ተቅለስልሳ አሳልፋቸዋለች። አለች። ጽናትም በጣም ጥሩ በጣም አሪፍ ነው በማለት ወደ ክላሷ ሄዳ ነበር። ናሆሜ እና ኪራ ሳሎን ላይ ቁመው ነገሮችን በግርምት ያዩ ነው የሆነው። ነገር ያስገርሞት ናሆሜ ራሱን እየነቀነቀም ነበር ጽናትም እንግዲህ ወደ ክላሷ ገብታለች። እምሩ ተከታትላት ገባች። ከገባች በኋላ ምን ሆነሽ ነው? ልጅቷ ጥሩ ባትሆን እንኳን እናትሽ ትሆናለች። ለምን አታከብሪያትም? ለምን እንደዚህ አይነት ንግግር ተናገርሻት? በማለትም ነገሮችን ነግራታለች። ጽናትም እምሩ፣ አንቺ እኔን ጥፋተኛ እያደረግሽ ነው። እሷ ያለችው ታዲያ ቅቤ ያጠጣች ነበር ወይ? ትላታለች። የሆነው ነገር ምንድነው? እኔ ያልገባኝም ትላለች። እምሩ፣ አንቺ አይገባሽም፣ መቼም ቢሆን አይገባችሁም ምንድን ነው የተፈጠረው? ብትላትም እኔ ከዚህ ቤት ምንም ማላቅ ከንቱ ሴት ሁኛለሁ፣ በቤቴ ምን እንደተፈጠረ ማላቅም ትላለች ጽናት። እምሩ እዚህ እንደዚህ ስትሆኝ እኮ በፍጹም አይችሽ አላቅም። ምን ሆነሽ ነው ትላታለች። ሁላችሁም አይገባችሁም። ሁላችሁም አይገባችሁም። እሷን አድናችሁ እኔን ለማሳበድ ነው። ትንሽ ቀን ጠብቁኝ። ተሳክቶላችኋል፣ እየተሳካላችሁ ነው ይም ትላችኋለች። እሷም እንግዲህ እኔን ጨምረሽ አብረሽ እየስቀው እየወቀስሽኝ እኮ ነው ትላለች። እምሩ አዎ ልጅነቴን ያሳጣችኝን ልጅ እንዳላቀፍ ያገጠችኝን ልጅ እሷን አድኛት እያላችሁኝ እየፈረዳችሁብኝ እኮ ነው። እምሩ ምን ጠብቀሽ ነበር እንደዚህ እስከ መሆናር ልምጠብቁት ትላታለች። ያንቺን ክፉ ማንም ሰው አይመኝም በማለት እምሩ ትነግራታለች። አሀ ለኔ ብታስቡልኝማ እንደዚህ ትግስት ይኖርሽ እያላችሁ አትናገሩም ነበረ። ስለዚህ ለእኔ የምታስቡ ከሆነ እችን ሴት ከነ እናቷ አውጣችሁ ስትሉልኝ ያዛኔ እንደምታስባልኝ አረጋግጣለሁ በማለትም ተናግራታለች። እምሩም እች ልጅ እውነቱን ነው ኪራ ተቀይራለች በማለት ኪራም ሴትዮዋን ጥያቄ አቅርቦላት ነበር። ባለቤቴ እንደዚህ ሆና አታውቅም፣ ምንም ሳትያት ምንም ነገር እንደማትል ጽናትና ጠንቅቄ አውቃታለሁ። ስለዚህ የሆነ ያልሻት ነገር እንዳለ ንገሪኝ እያላት ነው። ምንም ነገር አልተባባልንም እንግዲህ ልጅቷ የት ሄደች ብዬ ጠፋች ስላት ምንም ነገር አልመለሰችልኝም። አንድ ሁለት ተነጋግረን ነበረ በዛ የተነሳ ነው በማለት ነገሮችን ሸፋፍን አልፋቸው አለች። እሱም እንግዲህ ህሌና ህሌና በማለት ህሌናን ጠርቷትም ነበር። ህሌና ተመጣች በኋላ ቤት የትዳ ነው ይላታል ቤት የለችም ጧት ከጽናት ጋር ተከራክራ ወይም ደግሞ ተጣልተው ነበረ ከዛ በኋላ አላየዋትም ብላ ትናገራለች። እና የት ሄደች ይባላል በማለትም ጽናት ኩሽና ነበረችና ኪራ መጣ ከመጣ በኋላም ምን እንዴት ነሽ ፍቅር ብሎ በሰላምታ ቢጀምረውም እሷ ግን ትክክል አልነበረችም እና ቀጥታ ወደ ጉዳዩ ግባ ትለዋለች የኔ ውድ ከዚህ በፊት እኮ በጣም ትዕግስተኛ ነበርሽ ምን ሆነሽ ነው ትዕግስትሽ የት ሄደ ይላታል። እሷም ግራ ገባትና፣ የው የመለሰችው መልስ ከቤት ያስቀመጠው ነገር እጅ እውነትህ ነው አያናድድም፣ በረዶ እኮ ነው በማለት ትመልስለታለች። እኔ እኮ ልጅቷን ፈልጌ ያመጣኋት ነው ያስመሰልሽው። እሷ ከዛ ላይ አስፓልቱ ላይ ተለምነኛለች ውሰድልኝ እያለች፣ አንቺ ደግሞ ከቤት እንደ ዳንቴል ነገር ቆስቁሰች ትቆይኛለች። ፅናትም የኛ መልካም ሰው፣ የኛ ደግ ሰው፣ አንተ አታፈቅረኝም እኮ ሰራተኛ ስለሆንሁኝ ሁሉንም ነገር እሽ ትለኛለሽ ብለህ ነው ያገባህ በማለትም ነገሮችን ጎሸም አድርገዋለች። በሌላ በኩል ቤት እየተፈለገች ሁሉም ወጣው ደረጃ ላይ ቁጭ ብለው ነበረ። ሴትዮዋ ያዙኝ ልቀቁኝ እያለች ነው። ምነው ልጅ አልተመቸኝም ብላኝ ነበር እኮ በወስዳት ተሻለኝ ነበር አሁን ጠፋች ብኝ በማለት ነገሮችን ታጧጡፋቸዋለች። ጽናትም ግራ ገብቷት ነበርና ከኩሽና ቆይታ ወደ ደረጃው ስመጣ ያዙኝ ልቀቁኝ እያሉ ነው። አንቺ ለባንቺ ምክንያት ነው ልጅ የጠፋችው በማለትም እጇን ስትቃጣባት ነበር። ልጅ ትጥፋና ካንቺ ራስ አልወርድም እያለችም ጽናትን ስጮህባት ነበር። ጽናትም ግራ ገባት። ህሌናም እንግዲህ የእሷን ጥርስ አራግፉለች የኔን ጥርስ እንዳታራግፊው በማለት ሀሳብም ሰጣ ነበረ። ምን አለበት ልጄ ከምጠፋ ሁላችሁም እርግፍግፍ ብትሉ በማለትም ሴትየዋ መልስ ሰጣል። ጽናት በአንድ በኩል፣ ኪራ በአንድ በኩል እየፈለጓት ነበርና ሁለቱ ተገናኙ። ከተገናኙ በኋላም እጽ እያለ ሲጠራትም ልጅቷን አገኘሻት ወይ ይላታል። በገኛት እንዴት ትቻ ትመጣለሁ በማለት ሀሳብ ሰጠዋለች። እጽ በጣም ይቅርታ ስለቅድሙ ይላታል። አሁንማ ሁሌ ይቅርታ ስለምጠይቀኝ ነገሮች ተደጋገሙና ስሜ የመሰለኝ የመሰለኝ ነው ትለዋለች። እውነትሽ ነው ደጋግሜ በድዬሻለሁ፣ ግን እባክሽን ቅርታ አድርግልኝ። አንተ ግን ምን ሆነ? ነው ስለምወድህ ነው አይደለ? ትለዋለች። እኔም እኮ አፈቅርሻለሁ እየተባባሉ ነበረ። እንግዲህ ተራቃል ሆነብኛ። ለምንድን ነው ፍላጎት የማታከብርልኝ? በማለትም ሐሳብ ሰጠዋለች። እውነትሽን ነው እኔም እኮ አጣብቂኝ ውስጥ ገብቼ ነው በማለትም ነገሮችን ሲያወሩ ነበር። በሌላ በኩል ቤቲ ደረጃ ላይ የሆነ ያልተጨረሰ ፎቅ ላይ ተሰቅላ ሞበሬት ራስ የምወረውር ነው ብላ ያዙኝ ልቀቁኝ ስትል ተገኘች። እናቲቱም ከዚህ በኋላ እኔ ወደ ቤቴ ነው የምወስድሽ ራስ እንዳታጠፊ ነው እባክሽ ነው ልጄ በማለት ጩኸቷን አጧጥፋዋለች። ልጅቷም ከዶክተር ጋሌድም እኔ አልፈልግም በማለት ጮሆቷን እያጫጧፈችው ነው። በዚህ መሃል ነበር እነና ሆሜ የመጡት። ኪራም ወደሷ ጠጋ በማለት ልጅቷን ሳብ በማድረግ ላይ ነበር። ጽናት ከኋላው ነበረችና መጣች። ቢ መመጣች ቢ በማለት ጽናትን እያየች ነገሮችን ማስመሰል ጀምራ ነበረ። እንግዲህ ኪራም እቀፋ አደረገና ወደ ቤት ይዟትዷል። ጽናትም ምን እየተፈጠረ ነው በማለት ብቻዋን ቀርታ ወደኋላ ወደፊት ስትጓዝም ነበረ። ከቤት ከወሰዷት በኋላ አስተኝተዋትም ነበረ እናቲቱ ራሷን ይዛ ወዝ ወዝ ወዝ ወዝ እያደረገች እያባበለቻት ደበስ ደበስ እያደረገቻትም ነበረ እንግዲህ ጽናትንም አንቺ ጨካኝ በማለት ቃላቶችን ሰንዝራባታለች። ጽናትም እንግዲህ እኔ ጨካኝ በማለት ሀሳባቿን መልሳለች። ማንም የተናገረ የለም ሁሉም ጸጥ ብለዋል በዚህ መሃል ነበር ሰኔ የመጣቸው እንዴት ጠፋች የተባለችው ልጅ እዚህ ሶፋ ላይ ተጋድማልኝ ያለች እንዴ? በማለት ሐሳብ ሰጣለች። አንቺ ጨካኝ፣ እኔ እያለሁ እኔ እናቷ ተቀምጨ እንዴት እንደዚህ ትያለሽ? ብላ ሰኒም፣ ጥሎብኝ እኔ እኮ ነገሮችን መደበቅ አልችልም መያዝ አልችልም ትላታለች። እናቲቱም ወይኔ ነኝ፣ ልጅ አዳ ይሁን ብዬ ከጠላት ፊት ነው አምጥቼ ያስቀመጥኋት በማለት ወይኔ ልጅ፣ ወይኔ ልጅ በማለት አሁንም ቀጥ ሰኒም፣ እንግዲህ ይዘሻት ሂጅ በማለት ሐሳብ ሰጣ ነበር። እምሩም አንቺ ተይ ሰኒ ትላታለች። አይ እምሩ ደግሞ ዝም ብለሽ ነው ትላለች። ኪራም እንግዲህ አፈፋ አድርጎ ለትንሽ ጊዜ መታገዝ አይከብደንም። አሁን ደግሞ የልጅ ስራ ሰርታ ሁላችንም ጦስ ውስጥ እንዳንገባ ስለዚህ ዝም እንበል በማለትም ሐሳብ ሰጠዋል። ሰኒ ጽናትን ደህና ነሽ ግን በማለት ሐሳብ ትሰጣለች። ጽናት አፈፋ አድርጋት ከጠላቶች ጋር እየኖር እንዴት ሰላም ይሰማኛል ብለሽ ነው በማለት ነገሮችን ወሸም ታረጋለች። ሴትየዋም እንግዲህ ልጅ አንድ ነገር ትሁንና በየቁጥራችሁ ነው የሬሳ ሳጥን ማሰራላችሁ ብላ ታንገራግራቸዋለች። ቤቴ ኩሽና ነበረችና ጽናት መጣች። ምን እያደረግሽ ነው እያለች፣ አቤት ውሃ የሚሰጠኝ ስለሌለ መጥቼ እየጠጣሁ ነበር በማለት ሀሳብ ትሰጣለች። ጽናትም እናጠጣሽ ትላታለች። ተረጋግታ አትቆጭኝም አይደል እየጠጣሁ ነው ትላታለች። አሁን እኮ ሰው የለም ማስመሰል አይጠበቅብሽም ትላለች ጽናት። ናሆሚ እና አምሩ የጫጉላ ሽርሽር ናቸውና ካፌ ተገናኝተው ነበረ። ሁለቱ እያወሩ ነበር። ምግብ ተከልክ እያለው ሚስት በጣም ጣፋጭ ስለሆነች አሁን አንተ ምግብ መብላት አይጠበቅብህም ብለውኛል እያለም ሀሳብ ሲያቀርብ ነበር። እሷም እንግዲህ እንደ አዲስ ፍቅረኛ አታሽኮር መመኝ እንጂ እያለች ሐሳብ ስትሰጥም ነበር። እንግዲህ በመሀል ብዙ ብዙ ነገር አውርተዋል። በመሀል በአደባባይም ሳሚኝ ስላት ነበረ። አቤት እኮ የሚደረገው ውጭ ላይ አይደረግም፣ ኧረ ተው እባክህ አታሳፍረኝ እያለችም ስታወረው ነበር። የዛሬ ቆይታችን ከዚህ ጋር ተጠናቀቀ። በሚቀጥለው ቀጣዩን ይዤላችሁ እስከመጣ ድረስ እስከዛው ሰናይ ጊዜን ተመኘውላችሁ። አብዝቼ ወዳችኋለሁ።